የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያ በመጣስ ቅጣት የተላለፈባቸው ክለቦች በመደበኛ ፍርድ ቤት የጀመሩትን ክስ በአስቸኳይ እንዲያቋርጡ ፊፋ ትእዛዝ መስጠቱንም አስታወቀ። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ በማኅበራዊ ትስስር ገጹ ይፋ እንዳደረገው ክለቦቹ የፍርድ ቤት ክሳቸውን አቋርጠው የተላለፈባቸውን ውሳኔ እንዲፈጽሙ ፊፋ ውሳኔ ያስተላልፏልም ብሏል። አክሲዮን ማህበሩ በዚህ ዓመት ወደ ስራ ያስገባውን የፋይናንስ አስተዳደር መመሪያ በመጣስ መቻል፣ ሲዳማ ቡና፣ ሐዋሳ ከተማና መቀለ ሰባ እንደርታ ቅጣት እንደተላለፈባቸውም ይታወሳል። ጣት ውሳኔውን ተከትሎም መቀለ አንድርታ በትክክለኛው አካሄድ ቅሬታውን ወደ ዓለም አቀፉ የስፖርት ገላጋዮች ፍርድ ቤት ካስ ሲወስደው ቀሪዎቹ ሶስቱ ክለቦች ግን በመደበኛ ፍርድ ቤት ክስ መመስረታቸውም ተሰምቷል። ሶስቱ ክለቦች የፌዴሬሽኑና የፊፋን መመሪያ በሚጥስ መልኩ ወደ መደበኛ ፍርድ ቤት መሄዳቸው አግባብ እንዳልነበረው የኢትዮጵያ ፕሪምየር ሊግና ኢትዮጵያ ፕሪምየር ሊግ አክሲዮን ማህበርና የኢትዮጵያ እግር ኳስ ፌዴሬሽን አስታውቀዋል። በሀገሪቱ አስረድተናል ይሄ እግር ኳሱን ሊያስቀጣ ይችላል አካሄዱ ወደ ካስ መሄድ ትችላላችሁ ወደ መደበኛ ፍርድ ቤት መሄድ አይቻልም ይሄ የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንቡ ዲሲፕሊን መመሪያው ላይም ተቀምጧል እግር ኳስ ወደ ካስ መሄድ ይችላሉ ከዛ ውጭ ግን ወደ መደበኛ ፍርድ ቤት መሄድ አይችልም የሚል ተቀምጧል እሱን እየተከራከረ ነው ያው በዛ አግባብ እየተከራከረ ነው የእግር ኳስ ሕግ በእግር ኳስ ነው መዳኘት መቻል ያለበት እንጂ ወደ መደበኛ ፍርድ ቤት የሚሄድበት አግባብ አይኖርም። በእግር ኳሱ በኩል ያለውን የፍትህ ስርዓት ጨርሰ ሁሉንም አቅምን አሟጠህ የሆነ ሰዓት ላይ ምንድን ነው እፍርታም መሆን የለብህ። ወደ መደበኛ ፍርድ ቤት ሄደዋል። መደበኛ ፍርድ ቤት መሄዳቸው ትክክል አይደለም፣ አግባብነት የለውም። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ላይ የተቀመጠው ነገር አለ። የፊፋ መተዳደሪያ ደንብ ላይም የተቀመጠ ነገር አለ። ይሄ የሰርድ ፓርቲ ኢንተርፌራንስ ወይም የሶስተኛ ወገን ጣልቃ ገብነት በሚል ትርጓም የሚሰጠው ጉዳይ ነው የሚሆነው ማለት ነው። ስለዚህ ይህንን እንደ ኢትዮጵያ እግር ኳስ ፌዴሬሽን እየሄርንባቸው ያሉ ርቀቶች አሉ፣ ወደፊት ይፋ የምናደርጋቸው ይሆናል። የኢትዮጵያ እግር ኳስ ፌዴሬሽን ሶስቱ ክለቦች ከመመሪያ ውጪ ወደ መደበኛ ፍርድ ቤት መሄዳቸውንም ለፊፋ አሳውቅ ያሉኝ ብሏል። በዚህ ሂደት ውስጥ እንግዲህ የመቀሌ ሰባ እንደርታ እግር ኳስ ክለብ ወደ ዓለም አቀፍ የስፖርት ገላጋይ ፍርድ ቤት ሄዷል። ይሄ አፕሪሺየት የሚደረግ ነው አካሄዱ። ሌሎቹ ግን ወደ መደበኛ ፍርድ ቤት ነው ሄዱት። ወደ መደበኛ ፍርድ ቤት መሄዳቸውንም ደግሞ ለኢትዮጵያ እግር ኳስ ፌዴሬሽን ለፊፋ አሳውቀናል። ከፊፋ የሚመጣውን አቅጣጫና ውሳኔ የምንጠብቅ ይሆናል። በዛ መሰረት እንግዲህ ተግባራዊ የምናደርግ ይሆናል ማለት ነው። ፊፋ በጉዳዩ ላይ ዛሬ ለኢትዮጵያ እግር ኳስ ፌዴሬሽን በሰጠው ምላሽ ክለቦቹ ፍርድ ቤት ክሳቸውን አቋርጠው የተላለፈባቸውን ውሳኔ እንዲፈጽሙ ትዕዛዝ መስጠቱንም አሳውቋል። ክለቦቹ በመደበኛው ፍርድ ቤት የጀመሩትን ክስ ስለማቋረጣቸው የሚገልጽ ደብዳቤ በሶስት ቀናት ውስጥም ለፌዴሬሽኑ እንዲያስገቡ ማሳሰቢያ መስጠቱንም አሳውቋል። ዘገባው የባልደረባችን ዮሴፍ ሹምዬ ነው።